ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልወላችሁ ወይ? ኔማሮች፣ የኔ ምርጦች፣ የኔ ፎን እቃዎች ሁሉ ሰላም ሁሉ መልካም? እኔ አልወላችሁ። እግዚአብሔር ይመስገን። ሰኔና ሰኔ ሲገጣጥም ሲባል ሰምታችሁ ታውቃላችሁ። አቤት መገጣጠም! አቤት የሰው ልጅ ግን አንዳንድ ጊዜ ቻንሱ ቻንሱና እድሉ በጣም ይገርማ ማለት ነው። አብዞ የብሩቤ ማለት ነው። ና አስባቻን ዩቲቡ ሁለት መቶ ሺ ቲክቶኩ ደግሞ ትናንት ወደ ሁለት መቶ ምናምን ሰው ይጎልድ ነበረው ማለት ነው። እና ኢንስተግራም ላይ ሁለት መቶ ሰዎች የታላችሁ ፎሎ አርጎኝ እንጂ ምናምን ብሎ ነበረ። እና አስባግዛል በአንድ ቀን ውስጥ ሁለት መቶ ሰው ፎሎ አርግቶ፣ ቲክቶኩ ሁለት መቶ ሺህ ገብቷል ማለት ነው። እና ኦልሬዲ ዛሬ ሁለት መቶ ምናምን ሳልፍ አይቀርም ኢንስተግራም ላይ ግን ሁለት መቶ ሺህ ኮንግራ ብላሃይን ይለጥፋለታለች። እና አንዳንድ ጊዜ ቻንሳቸው በጣም ደስ የሚነበረው ማለት ነው። ነገር ግን ያው ዱባይ እያሉ ሁለት መቶ ሺህ ቲክቶክ ሁለት መቶ ሺህ ቢገባ እንትን ትል ነበረ። ያው አንድ ዕለት አከብርለት ነበረ ከዩቲዩብ ጋር ማለት ነው። ግን ቃሏን ደግሞ አታጥፍም። ለምን ጾም ሲፈታ በደንብ አከብር ልካለው ከጓደኞች ጋር ምናምን፣ ይሄ ቃሌ ነው ብላለች ማለት ነው። እና ቲክቶክ ሁለት መቶ ሺህ ዩቲዩብ ሁለት መቶ ምናምን ሺህ ማለት ነው። እና ኦልሬዲ በስመ አብ እንዴት አባቶ እንዴት አባቶ ደስ እንደሚል ማለት ነውና ብሩኬ በዚህ አጋጣሚ ሁለት መቶ ፎሎወር ቲክቶክ ሁለት መቶ ሺህ ፎሎወር ገብቷል። ብሩኬ እንኳን ደስ አለክ! ርዕስ ይዞልክ መቷል ማለት ነው እና በጣም በጣም ነው ደስ የሚለው ማለት ነው። እኔ ደግሞ ደስ ያለ የመገጣጠሙ ነው ገባችኋል? መገጣጠሙ ሁለት መቶ ሺህ ቲክቶክ ሁለመቶ ሺ ማለት አስባችሁታል? በቃ ሆነ። አንዳንድ ጊዜ እግዚአብሔር ለሳታስቡት ነው ሲሰ ደስታ በደስታ ይደራርብላችሁ ማለት ለነዚህ ድምቀቶች፣ ለነዚህ ጨረቆች አይደለም። ሁለመቶ ሺ፣ ሶስት መቶ ራሱ አይገባም። የእውነት የስራ ውጤት ነው፣ የድካምክ ውጤት ነው። እችን የመሰለች ልጅ ይዛ መተክ ባት ገባ ነበር የሚገርበኝ ማለት ነው እና እሷ ራሱ ኢንስታግራም ላይ ለጥፈዋለች እስከሚሹት አድግታ ቡቡዬ እንኳን ደሳለክ ብላ ማለት ነው እና በጣም እኔ ደግሞ ይገረመኝ የመገጣጠሙ ነው እኮ ሌላው አይደለም፣ መገጣጠሙ ማለት ነው። ደስ አይልም? ቲክቶክ ስንት ፎሎወር አለ? ሁለት መቶ ሺህ ዩቲዩብ ስንት አለ? ሁለት መቶ ሺህ ኦ ማይ ጋድ ማለት ነው እና በጣም በጣም በጣም በጣም በጣም ደስ ይላል የእውነት ለመናገር ማለት ነው እና ያው ኮሜንት ላይ እንኳን ደስ አለክ ያላችሁ ጻፉለት። ኮንገራ ይገባዋል ማለት ነው። እነዚህ ከነዚህም በላይ ብናደርግላችሁ ይገባቸዋል። ሲቀጥል የሰሩት ውጤት ነው። ሥርዓታቸው፣ ጻባያቸው ነው እና የጋሺ ልጅ የሀይሜ ደምቀት የሴት ተምሳሌት የኔ ጀግና እኔ ሲነኩብኝ እሷን አልወድ ባይተዊ ማለት እና ደስ ትላለች የእውነት ለመናገር ማለት ነው። አብሶ ሁለት መቶ ሺህ መግባታቸው በጣም ደስ ብሎኛል ማለት ነው። ለምን ከዛም በላይ ይገባቸዋል። የሚሰራ ሰው ማበረታታት ደስ ይላል አደለም? እነዚህ ሥርዓት ያላቸው ልጆች ሰው ስንት የሚሳደብ መጥፎ መጥፎ ነገር የሚያስተላለፉ ሰዎች ፎሎ እያደረግን እያየናቸው አደለ እንዴ? እነዚህ ጀስት በራሳቸው ሙድ ነፈታ የሚሉት ሰው አይነኮ ምናምን እና የእውነት በጣም ደስ የሚል። ይኸው እስክሪንሾት እራሱ አድግችላቸው ጽፌላቸዋል ማለት ነው እና ሁለት መቶ ሺህ ከዛ ሁለት ሚሊዮን ረዲ ሶስት ሚሊዮን ሊገቡ ምንም አልቀረውም ላይኩ ማለት ነው። እና በጣም በጣም በጣም ደስ ያለኝ ማለት ነው እና ለምን እንደሆነ ተቃላችሁ። እኔ ደግሞ በጣም ደስ ያለኝ መገጣጠሙ ማለት ነው። ለምን እንደሆነ ተቃላችሁ። ሰኔና ሰኔ ሲገጣጠም ይባላል እና ድሮ ትዝ ቃላችሁ ሰኔ ሰላሳ አለ ወየውን ንገናኝ ብለን ትምህርት ስለሚያልቅ እንደባደባለን ካለቆች ጋ ማለት እና ያው ደስ የሚለው ያው መገጣጠሙ ደስ ብሎኛል ማለት። ለምን እነሱ ከዱባይ ሲመጡ ኢትዮጵያ ሲገቡ ቲክቶክ ሁለት መቶ ሺህ ገቡ ማለት ነው እና እዛ እያሉ ቢገቡ አንድ ላይ ያከብሩት ነበረ፣ ግን አልሆነም። ግን ኦልሬዲ ያው ቲክቶክም ሁለት መቶ ሺህ ይገብቷል፣ ዩቲዩብም ሁለት መቶ ሺህ ገብቷል። አቤት ጉዞ ወደፊት። አሁን ሶስት መቶ ሺህ ራሱ ራስ የሚገቡ እኩል ነው ማለት ነው። አስባችሁታል ማለት ነው። ብሩኬ ባይዘዌ ሶሻል ሚዲያ ላይ አንድ አመት አንድ አመት አንድ አመት ነው የቆየው። በአንድ አመት ውስጥ ሁለት መቶ ሺህ ቤተሰብ ማፍራት ማለት በጣም ቀላል አይደለም፣ ከባድ ነው። ዩቲዩብም እንደዛው ሁለት መቶ ሺህ አፍርቷል እና በጣም በጣም በጣም ደስ ይላል ማለት ነው። ደግሞ በአንድ ቀን ትናንት መቶ መቶ መቶ ምናምን ሁለት መቶ ሰው ምናምን ይጎል ነበር እና ኢንስታግራም ላይ ሁለት መቶ ሰዎች ሁለት መቶ ሰዎች የት አላችሁ ምናምን ሲል ገርሙኛል። እኔ ደግሞ ሁለት መቶ ሺህ ማግኘት በጣም ከባድ ነው። ሁለት መቶ ሰው ፎሎወር ማግኘት ቀላል ነው፣ ግን በጣም ከባድ ነው እና አስባችሁታል። ወዲያው ዛሬ ደግሞ እስክሪንሹት አንስቶ ሲለጥፍ ሲገባ ሁለት መቶ ገብቷል ማለት ነው። ይህ ፍጥነት ይህን ያህል እነዚህ ልጆች በሰው ዘንድ ተወዳጅነት አግኝተዋል። በሰው ዘንድ ይህን ያህል ፍቅር አላቸው። አስባችሁታል። በአንድ ቀን ውስጥ ነው ሁለት መቶ ሺህ የገባው ማለት ነው። በአንድ ቀን ውስጥ ሲሆን ሁለት መቶ ሰው በአንድ ቀን አደረገው ማለት ነው እና የእውነት በጣም ደስ ነው የሚለኝ፣ ማለት ይሄ ሁሉ እናንተ ስለምትወደዱ ፍቅር ስለሆናችሁ ናችሁ። ና ይገባችሁ፣ ፍንጭት ትበሉበት ማለት ነው። ያው ዱባይ ቢሆን ሁለቱን በአንድ ላይ ያው አጋጣሚ በአንድ ድግስ ሁለት ድግስ ይከበርልን ነበረ። ያው በዩቲዩብ ፕሮግራም የቲክቶክ ይከበርልን ነበረ። ግን ከሚ ደግሞ ቃሏን እንደማታጥፍ እርግጠኛ ነኝ። ለምን ቃሏን እስካሁን ምንም ነገር አጥፈት አታውቅም። በመሀል ካልተጣሉ ምናምን በስተቀር ማለት ነው። ባለፈውም አከብርላሉ እንዳለች ዱባይ አከብረዋለች ሰርፕራይዝ አርግቷለች። አሁን ደግሞ ሁለት መቶ ሺህ የቲክቶክንም የዩቲውብን ደግሞ ሁለት መቶ ሀምሳ ሺህ ታከብራለች ማለት ወይ አንድ ላይ እሷ ደግሞ እስከዚያ ደረስ ሁለት መቶ ሺህ ትገባና አንድ ላይ ይከበርላቸዋል ማለት ነው። እና የእውነት በጣም ነው ደስ ያለኝ መገጣጠም ማለት ነው። ኦልሬዲ እሷ እራሱ ትንሽ ነው የቀራት መቶ ሰማንያ ምናምን ነው። ይከብዳል በእርግጥ ዩቲውብ ለመልቀቅ ለማግኘት ሰብስክራይብ እና የእውነት የምትወዳቸው ምን የምትሏቸው ሀይሚን ሁለት መቶ ሺ እናስገባት። በተቻለን አቅም ሼር ሼር እያደረግንላት ፎሎ እናድርጋት፣ ዩቲብ ላይ ማለት ነው እና የእውነት ሚጣ እንደተኛል። በቃ መገጣጠሙ፣ በቃ መገጣጠሙ አንድ ላይ የሚሄዱ ነው ደስ ያለ ማለት ነው። ለምን ሁለቱም ሁለት መቶ ሺ ሁለት መቶ ሺ ኦልሬዲ ዩቲብ ሁለት መቶ ሀያ ሁለት መቶ ሰላሳ ሳይገባ አይቀርም ዛሬ ማለት ነው። አላየትም። ትናንት ግን እንደዛ ነው እና ደግሞ ናፍቃችሁናል። ዛሬ ቪዲዮ ስሩልን ነው ትናንት ስጠፉ የምንፈልጋችሁ ነገር በግርፍ በፈረስ እኮ የምናፈላልጋችሁ፣ ቤታችሁን ብናቅ ቤታችሁን መጣ ነበር ግን አናቅ። እና የእውነት ነው በጣም ነው የምፈልጋችሁ ሲጠፉብኝ፣ ምናምን ሶሻል ሚዲያ ላይ የምንለጠፉ፣ ኢንስታግራም ላይ የምንለጠፉ፣ ፌስቡክ የምንለጠፉ፣ ቲክቶክ የምንለጠፉ፣ በጣም ነው የምፈልጋቸው እና በጣም ነው እንትን በጣም እፈልጋቸዋለሁ ነው ያው የብሩክ ከሁለት መቶ ሺ ገብቷል። ኮንግራ ብለናል። ብራዬ ብራ ይገባሃል። የቡታ ጅሮ ሸበላ፣ የሀይሚ ቅመጥን፣ የሀይሚ ሸበላ። ብሩክ ያለ ሀይሚ፣ ሀይሚ ያለ ብሩክ ገጠመ ይውላችሁ ማለት ነውና አይሄድም። ዩቱብ ቻናል ትላላችሁ ማለት ነውና የእውነት ገጠምቅ ማለት ነው። ብሩክ ያለ ሀይሚ፣ ሀይሚ ያለ ብሩክ አይደምቅም ሶሻል ሚዲያው ትላላችሁ ማለት ነውእና የእውነት ገጠምኩ ማለት ነውእና አሪፍ ነው ማለት ግጥም ላይ ይሄን ያህል አይደለውም ግን ገጥም ይላቸዋል። ለእነዚህ ልጆች ያለኝን እውቀቴን አጣብቤ ገጥም ያለው ነው ማለት ነውእና ኢኒዌይስ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ ነው።